የኤርትራ መንግስት በአደባባይ ማለቃቀሱን ተያይዞታል። የኢሳያስ አፈወርቂ መንግስት በአስመራ የዲፕሎማቲክ ማህበረሰብ አባላት ኢትዮጵያ በውስጥ ጉዳይ ጣልቃ እየገባች ትገኛለች ያዙልኝ አሊያም እወቁልኝ የሚል አይነት መግለጫ እንደሰጠች ተሰምተዋል። በአፍሪካ ቀንድ ውስጥ የእጅ አዙር ጦርነት በመክፈት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስም ከፍ ብሎ ይደመጣል። ለመሆኑ ያልተረጋጋ ቀጠና በመፍጠር የራሳቸውን ወንበር የሚያደላድሉት አምባገነኑ የኤርትራው መሪ ማን ናቸው? በቀጠናው ያላቸውን አስተዋጽኦ ለአንዴና ለመጨረሻ ጊዜም እንዴት ማጥፋት ይቻላል የሚለውን በትንታኔ ዘገባችን የተመለከትነው ነው ጉዳይ ነው። ስካይ አላዋጣንም። በአፍሪቃ ለረጅም ዘመናት በስልጣን ላይ በመቆየት ከሚጠቀሱት መሪዎች መካከል አንዱ የሆኑት ፕሬዝዳንት ኢሳያስ አፈወርቂ ናቸው። ኤርትራን ለነጻነት ያበቃውን አማጺ ቡድን ለሶስት አስርት ዓመታት ያህል ከመምራት ጀምሮ ከነፃነት በኋላ ደግሞ ላለፉት 33 ዓመታት በፕሬዝዳንትነት ስልጣን ላይ ይገኛሉ። በመጀመሪያዎቹ የስልጣን ዘመን አቶ ኢሳያስ ተራማጅ አስተሳሰብ ያላቸውም የአዲሱ ትውልድ የአፍሪቃ መሪ ተብለው በጊዜው የአሜሪካ ፕሬዚዳንት በነበሩት ቢል ክሊንተን ተሞካሽቶ እንደነበር መረጃዎች ያሳያሉ። ፕሬዚዳንት ኢሳያስ ባለፉት አስርት ዓመታት ኤርትራን ካለ ህገ መንግስትና በህዝብ የተመረጠ ምክር ቤት በፈላጅ ቆራጭነት ከመምራታቸው ባሻገር በህዝባቸው ላይ ጥብቅ ቁጥጥር በማድረግና በመብት ጥሰቶች ይወቅሳሉ። ስትራቴጂክ በሆነው ቀይ ባህር ላይ የምትገኘው ኤርትራን የሚመሩት ኢሳያስ ከምዕራብያን ጋር ሆድ እና ጀርባ ሲሆኑ ባገኙት አጋጣሚ ሁሉ ሲተቿቸው ይደመጣሉ። እንደ አውሮፓውያን አቆጣጠር በ1997 ዓ ም ኤርትራ ህገ መንግስት የረቀቅላት ቢሆንም ተግባር ላይ ሳይውል ታቅዶ የነበረ ምርጫም ሳይደረግ እንዲሰረዝ ተደርጓል። በሀገሪቱ ህገ መንግስት፣ ምርጫም፣ ህግ አውጭ እንዲሁም የሚታወቅ በጀት የሌለ ሲሆን የህግ አስፈጻሚ ወታደራዊ፣ እንዲሁም የህግ አውጭ ስልጣን በፕሬዚዳንቱ ቁጥጥር ስር ይገኛሉ። ይህ በመሆኑ የተነሳም የዓለም መንግስታትና ምሁራን የኢሳያስ አገዛዘን ፈላጭ ቆራጭና አምባገነን እያሉ ይጠሯቸዋል። በተጨማሪም አምነስቲ ኢንተርናሽናልና የተባበሩት የሰብአዊ መብት ድርጅቶች ደግሞ በሀገሪቱ ያለው የሀገራዊ አገልግሎት በአስገዳጅነት የሚፈጸም የጉልበት ብዝበዛ ነው በማለት በሰብአዊ መብት ጥሰት ይከሷቸዋል። በተጨማሪም ኢሳያስ የሚመሯትን ኤርትራ በጋዜጠኝነት ከነፃነት ከአንድ መቶ ሰማንያ ሀገራት ውስጥ የመጨረሻ አድርጓታል። እንደ ኤሮያን አጣጠር በ2018 ዓ ም የቀድሞ ጓዳቸው አቶ አምደ ብርሃን ወልደ ጊዮርጊስ አቶ ኢሳያስ ስልጣንን የግል ንብረታቸው አድርገው ለመያዝ ብዙ ርቀት የሚጓዙና በስልጣን አላግባብ የሚጠቀሙ ሰው ናቸው ሲሉም ተችቷቸዋል። በዚሁ ከሁለት ዓመት በኋላ ደግሞ 15 የኤርትራ ሚኒስትሮች ምክትል ፕሬዚዳንቱን ጨምሮ ኢሳያስ ስልጣናቸውን እንዲለቁ በደብዳቤ መጠይቃቸው አይዘነጋም። በኢሳያስ አፈወርቄ የሚመራው የኤርትራ መንግስት በተለያዩ አጋጣሚዎች በሰብአዊ መብቶች ጥሰትና በሀገሪቱ ውስጥ ዲሞክራሲያዊ ለውጥ አላመጣም ተብሎ በተደጋጋሚ ይወቀሳል። ኤርትራ አቅም ያለው በሙሉ ወታደራዊ አገልግሎት መስጠት አለበት የሚለው የብሔራዊ አገልግሎት ፖሊሲዋ በዓለማችን ውስጥ ካሉ በስፋት ወታደራዊ ከሆኑ ሀገራት አንዱ አድርጓታል። በመቶ ሺዎች የሚቆጠሩ ወጣቶቿም አስገዳጅ የሆነውን ወታደራዊ አገልግሎትን ለመሸሽ ሕይወታቸውን አደጋ ውስጥ በሚጥል መልኩ ባህር አቋርጠው ተሰደዋል። በርካቶቹም የባህር ሲሳይ ሆነዋል። ይህንን ሁሉ አምልጦ የወጣው የኤርትራ ስደተኛ በተለያዩ ሀገራት ተቃውሞውን እያሰማ ይገኛል። ከሀገር እንዲወጡ ያስገድዳቸውን አገዛዝ ለመታገል ቆርጠው የተነሱት ወጣቶች የኤርትራ ሰማያዊ አብዮት ወይም ብርጌድና ሀምዱን በመባል የሚታወቀው በወጣቶች የሚመራ የተባለውን ትግል አቀጣጥለውታል። በዓለም ዙሪያም ኤርትራውያን ወጣቶች ከ30 ዓመታት በላይ ያለ ህዝባዊ ምርጫና በአምባገነንነት ተቀምጦ የሚገኘውን የኤርትራ መንግስት ለመጣል ቅርንጫፎችን በመክፈት አገዛዙን በመታገል ላይ ይገኛሉ። ኤርትራውያን የኢሳያስን አምባገነንነት ለመመከትና ጨርሶ ለማስወገድ አዲስ አማራጭ ይዞ መጥተዋል። ይህን እንቅስቃሴ በሀገር ውስጥና በውጭ ባሉ ኤርትራውያን መካከል ከፍተኛ ተቀባይነትን እያገኘ በመምጣቱ ለኢሳያስ አፈወርቂ መንግስት ራስ ምታት ሆኖበታል። ካለፉት የተቃውሞ ውጥረቶች በተለየ በጅምላ በመሰባሰብና በዲሞክራሲያዊት ኤርትራ ለህዝቦቿ ተጠሪነት ያለው ራይ ሰንቆ በመጓዝ ላይ እንደሚገኝ መረጃዎች ያሳያሉ። ሰማያዊውት ብርጌድ ናህመዱ ከምዕራባውያን ኃይሎች ጋር ብቻም ሳይሆን ከክልላዊ ተዋናዮች ጋር በተለይም ከኢትዮጵያ ና ከትግራይ ህዝብ ጋር ትብብር መፍጠር እንዳለበት ተንታኞች ይናገራሉ በእውነተኛ እና በጋራ ጥቅም ላይ የተመሰረተ ጥምረት አምባገነኑን የኢሳያስ መንግስት ለማስወገድ እንደሚረዳ ግልጽ ነው ለብርጌድ ናህምዱ ከዓለም አቀፍ ተዋናዮች ከክልላዊ ኃይሎች እና ከኢትዮጵያ የሚደረገው ድጋፍ አጠናክሮ ማስቀጠል ግድ ይላል ንቅናቄው የመጨረሻውን ግብ እንዲያሳካና አስፈሪ ኃይል ሆኖ እንዲቀጥል እንዲሁም አምባገነኑን የኢሳያስ ስርዓት ለማስወገድ ከኢትዮጵያ ብሎም ከሌሎች ኃይሎች ጋር በመሆን ማጠናከር ያስፈልጋል። ለኤርትራ የአምባገነንነት ችግር መፍትሄው የነፃነት ደጋፊ በሆኑ ኤርትራውያንና በሁሉም ሰላም ወዳድ አጋሮች መካከል የሚደረገውን ጥረት በማስተባበር ብርጌድ ንሓመዱን መደገፍ ጨምሮ አገዛዙን በሁሉም ህጋዊ መንገዶች መጫን አስፈላጊ ነው ተብሏል። እውነተኛ ለውጥ ሊመጣ የሚችለው በኤርትራውያን ፍላጎት ላይ ከመሰረቱና መዘዙን በሚሸከሙት ሰዎች የሚመራ እንቅስቃሴ መሆን እንዳለበት ተንታኞቹ ተናግረዋል። በ በ199 በድንበር ምክንያት ወደ ጦርነት ከገቡ በኋላ አይንና ናጫ የነበሩት አስመራና አዲስ አበባ ምስጋና ለጠቅላይ ሚኒስትር አብይ አህመድ ይግባና አዲስ የግንኙነት ምዕራፍ የሚከፍት ስምምነት ማደጋቸው አይዘነጋም። ይህ የሁለቱ ሀገራት መሪዎችና ግንኙነት መቀዛቀዝ የጀመረው በፕሪቶሪያው የሰላም ስምምነት በተፈረመ ማግስት እንደሆነ ለቀባሪ ማርዳት እንደሆነ ግልጽ ነው። የሰሜኑ ጦርነት በፕሪቶሪያው በተደረሰ ስምምነት ምክንያት መቋጨቱ ለፕሬዚዳንት ኢሳያስ እንዳልተዋጠላቸው ጉዳዩን በቅርበት የሚከታተሉ ሁሉ ይናገራሉ። ከዚህ በኋላም ጠቅላይ ሚኒስትር አብይ ስለ ባህር በር ጉዳይ የመንግስታቸው ዋነኛ አጀንዳ መሆኑን መናገር ሲጀምሩ በሂደትም ከሶማሊላንድ ጋር በባህር በር የመግባቢያ ስምምነት ሲፈራረሙ ደግሞ በሁለቱ ወገኖች መካከል የጂኦፖለቲካ ፍጥጫ ገጽታ ያለው መቃቃር እየተፈጠረ መምጣቱን የሚያሳብቅ መሆኑ ተመልክተዋል። ይህ መሆኑ ደግሞ ፕሬዚዳንት ኢሳያስ ከሶማሊያ ፕሬዚዳንት ሀሰን ሼ እና ከግብፅ ፕሬዚዳንት ኢሳያስ አፈወርቂ ጋር ውሎ ያልታወቀ የሴራ ግንኙነት እንደፈጠሩ በተደጋጋሚ የተነገረ ጉዳይ ሆኖ አልፏል። ከዚህ ጋር በተያያዘ ኢትዮጵያና ኤርትራ በቅርብ ጊዜያት አንዱ የሌላውን ተቃዋሚ በግልጽ ባይደግፉም በይፋ ሲያስጠልሉ ግን መታየታቸው ይነገራል። ከጊዜ ወደ ጊዜ በጦርነት አዙሪት ውስጥ በቆየው የአፍሪካ ቀንድ ውስጥ የኤርትራ ፕሬዚዳንት ኢሳያስ የእጅ አዙር ጦርነት በመክፈት በቀጠናው የእሳቸው ስም ከፍ ብሎ ይደመጣል። በአማራና በኦሮሚያ ክልሎች የተፈጠረውን ቀውስ ምክንያት በማድረግ ግጭት ጠማቂው የኢሳያስ አፈወርቂ መንግስት የኢትዮጵያ መንግስት እንዲዳከም ፋኖን ጨምሮ የተለያዩ አማጽያንን በማሰልጠን እና በማስታጠቅ ሌት ተቀን እየሰራ እንደሚገኝ መረጃዎች ያመለክታሉ። በትግራይ የተፈጠረውን ትርምስ አጋጣሚውን በመጠቀምም በሀገሪቱ ላይ ግጭት እንዲቀሰቀስ እየሰራ ይገኛል። ይህ በእንዲህ እንዳለም ኤርትራ በትግራይ ክልልና በሌሎች የኢትዮጵያ ውስጥ ጉዳዮች ትገባለች በሚል የሚቀርብባትን ክስ አስተባብላለች። የሀገሪቱ የውጭ ጉዳይ ሚኒስቴር ኦስማን ሳሌ በኤርትራ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ባደረጉት ማብራሪያ ሀገራቸው በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እንደማትገባ ተናግረዋል። ከትግራይ ክልል የፖለቲካ ለመረጋጋት ጋር ተያይዞ የኤርትራ ስም ከሰሞኑ በተደጋጋሚ ሲነሳ ተስተውሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ባሳለፍነው ሳምንት በሰጡት መግለጫ ከትግራይ ክልል ተረመስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንድ ነው ማለታቸው ይታወሳል። አቶ ጌታቸውም በመግለጫቸው ህገወጥ እንቅስቃሴ ከሚያደርጉ ወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ብለዋል። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ የመጠቀም ትግራይን እንደ መሸሸጊያ የመጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችል መግለጻቸው አይዘነጋም።